የቆምነው የእግዚአብሔር መሳሪያዎች ነን። በመምህራኑ አድሮ በካይናቱ አድሮ እግዚአብሔር ቃልን ያስተላልፋል፣ ይመክራል፣ ያስተምራል። ስለዚህ በመምህሩ አድሮ እግዚአብሔር ምናለይ፣ ምን አስተማረይ፣ ምን ተናገረይ ብለን ለራሳችን ስንቅ የሚሆን አንድ ቃል ቢሆን ይዘንበል ያስፈልጋልና የምናከበርታ ሆነ የእግዚአብሔር መራየት ከሚያ

በመንገድ ይመራዘን ወደ አዘጋጀትን ስፍራ ያገባዘን እንሆነ መላኪ ትልካ ው ይላል። ግድ የእግዚአብሔር መራን። ሁልጊዜ ወደ እኛ ይመጣል ወገናችን ሊጠብቅ ወደ ተዘጋጀ ትንስፍራ ሊያገባ ይመጣል። ስለዚህ ሁልጊዜ የእግዚአብሔር ሰዎች ሆነን እንደ ህዝብ እስራኤል እስራኤል ዘስጋ የእግዚአብሔር ሰዎች

ይመራቸው የነበረው በኋላ ተመልሶ ያረጋቸው ይላል። ደመና ሆነ፣ ደመናው በፊታቸው ብርሃን የሆነ በኋላቸው ጠላት ደርሶ ግን እንዳያረጋቸው አደጋ ባይጠርፋቸው የሆናቸው ነበር ነው። ስለዚህ እንዲህ እያደረገ በአይል ባህረ ኤርትራ ያሻገረበት ሞትን ከሞት የጣሩበት ዕለት ነው ስለዚህ አባቶቻችን የመሻገር ቀን ይወታል ምን ይላሉ ሰው ከሞት ተሻግረዋል ያን አስታሚ የሆነን ባህረ ኤርትራ ተሻግረዋል ወገኖች ስለዚህ እግዚአብሔር አባቶቻችን የመሻገር ቀን ያሉት እውነት ነው ከዛ ከግብፃውያን ባርነት ተሻግረውታ ያን ከዛ መቅሰብት ወጥተዋል፣ ተሻግረዋል፣ ያን ኖ ተሻግረውታል። ስለዚህ እግዚአብሔር አምላካችን ያም እንድንሻገር እግዚአብሔር ይርዳል። ብዙ ልንሻገራቸው የሚገቡ ነገሮች አሉ ወገኖች። ዛሬ ዘረኝነቱ ልንሻገር ያስፈልጋል፣ ክፋቱ ልንሻገር ያስፈልጋል። ዛሬ ብዙ ልንሻገራቸው ልንራቸው ልንጠዋቸው ልናመጣቸው የሚገቡ ነገሮች አሉ። ሰላውያን ተሻገሩ፣ ያን የሞት ባህል ተሻገሩ።

ባችነት በሙሴ መሪነት ወደ ምድረ ርስት እግዚአብሔር እየረትላቸው ወጥተዋል። አርባ ዘመን በበረሃ መና እየሆነ ደሟቸው ውሃ ከአለት እየፈለቀላቸው